ዛሬ በአማራ ክልል በሁሉም አካባቢዎች ሰላምን የሚደግፉ ህዝባዊ ሰልፎች ተካሂደዋል። በሰልፎቹም ጦርነት ይብቃ፣ ሰላም ይስፈን፣ ክልላችን ልማት እንጂ ጦርነት አያስፈልገውም፣ የህግ ማስከበር እርምጃውን እንደግፋለን የሚሉና ሌሎችም መልእክቶች ተስተጋብተዋል። በባህር ዳር ከተማ የተካሄደውን ሰልፍና ሰልፈኞቹ ያስተላለፏቸውን መልእክቶች በተመለከተ ደግሞ ተጨማሪ መረጃ ሊያጋራን ዘጋቢያችን ዘመኑ ይርጋ ስቱዲዮ ይገኛል። ዘመኑ፣ እንደምናልክ ቤቲ ሰላም እንግዲህ ህዝባዊ ሰልፉ በሁሉም አካባቢዎች ተካሂደዋልና በባህር ዳር የነበረው ሰልፍ እንዴት ነበረ? ምን ምን መልእክቶች ተላለፉ? መልካም። በባህር ዳር ከተማ እንግዲህ እንደ ሌሎች የክልሉ ከተሞች ሁሉ ሰላም እንዲጸና የሚጠይቅና የተጀመሩ የክልሉ የልማት እንቅስቃሴዎቹ እንዲፋጠኑ ተጠናክረው እንዲቀጥሉ የሚጠይቁ የተለያዩ ሰላማዊ ሰልፎች ናቸው የተደረጉት። ከባህር ዳር ከተማ አስተዳደር ከስድስቱም ክፍለ ከተማ የተውጣጡ የህብረተሰብ ክፍሎች የተሳተፉበት ሰልፍ ነው ዛሬ የተካሄደው በሰልፉም እንግዲህ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማውን ጨምሮ የከተማ አስተዳደሩ የስራ ኃላፊዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች የተገኙበት ነበር ብሎ መውሰድ ይቻላል። እንግዲህ በሰልፉ ላይ በርካታ ሀሳቦች ናቸው በርካታ መልዕክቶች ናቸው የተንጸባረቁት። ነዋሪዎቹ እንግዲህ በመልዕክታቸው ሀገር እንድትጸና፣ ሰላም እንሻለን፣ ሰላምን አጥብቀን እንፈልጋለን የሚል መልዕክት አንስተዋል። የሚከናወኑ የልማት ስራዎችንም እንደሚደግፉ ነው በመልዕክታቸው ያንጸባረቁት። ግጭት ይብቃ፣ ልጆቻችን ወደ ቀደመ ትምህርት ገበታቸው ይመለሱ። እንግዲህ እንደሚታወቀው በአማራ ክልል ላለፉት ሁለት ዓመታት ገዳማ በተከሰተው ግጭት ምክንያት እንግዲህ ከአራት ሁለት ሚሊየን በላይ ህጻናት ከትምህርት ገበታቸው ተለጥለዋልና ና ይህንን የሚጠይቅ ወይም ደግሞ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ሰላም እንሻለን። መንግስት በተደጋጋሚ ጊዜ ለሰላም እጁ እየተዘረጋ ነው። ይህን አጠናክሮ ይቀጥል፣ ግጭትን እናወግዛለን። ከዚህ በኋላ የአማራ ህዝብ በእርስ በርስ መገዳደል ና በእርስ በርስ ግጭት ውስጥ መቆየት የለበትም የሚል ሀሳብ አንስተዋል። የአማራ ክልል እንግዲህ ላለፉት ሁለት ዓመታት በግጭት ውስጥ በቆየባቸው ዓመታት ማለት ነው በርካታ ሰብአዊ ና ቁሳዊ ኪሳራዎች መስተናገዳቸውን ምነ ተጨማሪዎቹ አንስተዋል። ይህም እንግዲህ ከቦታ ቦታ ተንቀሳቅሰን መስራት አልቻልንም። ሀብትን ንብረታችን ወድሟል። በተለይም የኑሮ ውድነቱም ደግሞ ህዝቡን የበለጠ ለበርካታ ቀውስ እየዳረገ ከመሆኑ ጋር ተያይዞ ሰላም እንዲመጣ እንሻለን፣ ለሰላም መምጣት ደግሞ የበኩላችንን አስተዋጽኦም እናበረክታለን የሚል ሀሳባቸውን ነው ያነሱት። በተለይ 2018 አዲስ ዓመት እየመጣ ነው፣ ይህ ግጭት አብሮን እንዲሻገር አንፈልግም። ባለፉት ሁለት ዓመታት ክልሉን ለቀውስ ዳርጎታልና በቃ ሊባል ይገባል። ተፋላሚ ኃይሎች መንግስትም ለሰላም የሚዘረጋውን እጅ አጠናክሮ ይቀጥል። እንዲሁም ተፋላሚ ኃይሎችም ወደ ድርድር ወደ ጠረጴዛ መጥተው አሉን የሚሏቸውን ጥያቄዎች ሀሳብ ያቅርቡና ይደራደሩ ይነጋገሩ ችግሮቻችንን ይፍቱልን ችግሩ የወንድማማቾች ነው የእርስ በርስ ግጭት ነው መከላከያም የሀገር ዳር ድንበር ጠባቂ ነው የክልሉ የጸጥታ ኃይልም የክልሉ ህዝብ ደህንነት የሚጠብቅ ነው ስለዚህ ተፋላሚ ሀይሎች በቃ ልንላቸው ይገባል ይህ መቀጠል የለበትም የሚል ሀሳባቸውን አንስተዋል በዚህ ትዕይንተ ሰልፍ ላይ እንግዲህ የአማራ ክልል የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ ላ አላማው ተገንተው መልእክታቸውን አስተላልፈዋል። ተቀዳሚ ምክትል ከንቲባው እንግዲህ በተለይ ኢትዮጵያ ጥንታዊት ሀገር ናት። ስልጣኔዋ እጅግ ወደኋላ ስንመለከት እንግዲህ ገናና ሀገር የነበረች ናት። ግን በርስ በርስ ግጭትና በእንዲህ አይነት መጎሳቆል ውስጥ በመቆየታችን ያለንን ተቀባይነት እንደ ሀገር ያለን ስም ወደኋላ እንዲጎተት ሆኗል። ላለፉት ሁለት ዓመታት ደግሞ ክልሉ የበለጠ በሀገር ሰሪነቱ የሚታወቅ ነው። የአማራ ህዝብ በኢትዮጵያዊነቱ የሚታወቅ ነው። ግን ግጭቱ ከኢትዮጵያዊነት ለመነጠል ሆን ተብሎ የተሰራ ነው። ስለዚህ መላ ህዝቡ ይህንን ሊያወግዝ ይገባል የሚል ሀሳባቸውን ነው ተቀዳሚ ምክትል ከንቲባ ጎሹ እንደ አላማው ያነሱት። በተለይ ቀደምታ አባቶቻችን በደምና በአጥንት መሥዋዕትነት ታሪኳን አስጠብቀው ያቆዩን ሀገር ናት። ይህንንም እኛ ልናስቀጥል ይገባል። ያሁኑ ትውልድም ሀገርን ማሻገር ላይ ልዩ ትኩረት አድርጎ ሊሰራ ይገባል ነው ያሉት። ስለ ባህር ዳር አንስተዋል። ባህር ዳር አሁን ላይ ልማት ናት። ባህር ዳር አሁን ላይ ልማት ስራዎቹን አጠናክራ እየቀጠለች ነው። ሰላሟን እያስጠበቀች ልማቷን እያፋጠነች ነው። ስለዚህ ከውስጥም ከውጭም ያላችሁ የአማራን ህዝብ የምትወዱ፣ ኢትዮጵያን የምትወዱ ሁሉ መጣችሁ ባህር ዳርን አልሙ፣ ሰላሟንም ማስጠበቅ ትችላላችሁ፣ ሰላሟንም ማየት ትችላላችሁ የሚል ጥሪ አስተላልፈዋል። ለባህር ዳር ህዝብ ግን ዛሬ ያደረጉት የሰላም ጥያቄ የሰላም ፈላጊነት ሀሳብ አድንቀዋል። እንግዲህ ተቀዳሚ ምክትል ከንቲባው የአማራ ህዝብና የአማራ ክልል ስራ ኃላፊዎችና የባህር ዳር ከተማ አስተዳደር የስራ ኃላፊዎች ሌት ተቀን ለሰላም መስፈንና ለባህር ዳር ከተማ ሁለንተና ለውጥ እየሰሩ ይገኛሉ። ይህንን አጠናክረው ይቀጥላሉ። መላ ህዝቡ ይህንን ተረድቶ እንግዲህ ልማቱን እንዲደግፍ፣ ሰላሙንም እንዲያስጠብቅ ጥሪ አቅርበዋል። በድጋሚ ግን ዛሬ በትይን ተሰልፎ ላይ ለተገኙ የህብረተሰብ ክፍሎች እንግዲህ ምስጋናቸውን አቅርበዋል። በዝርዝር ዜናችን ደግሞ የነዋሪዎችን አስተያየት አካተን ለአድማጭ ተመልካች የምናደርስ ይሆናል። መልካም ዘመኑ፣ ይርጋ ላደረስከን መረጃ እናመሰግናለን። መልካም ቃልነለ